ሰላም የዩቲዩብ ተከታታዮች፣ ዛሬ እንደተለመደ እናንተን የህልም ፍቺ ላችሁ ቀርብ ያለውኝ ከህልሞቹ ከመቅደ ላይ ነኝ እንደተከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ነው፣ ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷ መጫ እንዳረሱ አዳዲስ ይወጡ እንዲደርሳችሁ ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አሉ ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮ ሲረዝም በማፍጠኛ እዩት። ሶስት ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁ ስር ህልሙን አስቀምጡልኝ። መጨረሻ ብላቀው ቪዲዮ ላይ ማለት ነው። አሁን ወደ እናንተ ያን ምሽት እወስዳችኋለሁ። ማሂ መዲ ዛሬ መንገድ ላይ ቆሜ የማላውቀው ልጅ ደብዳቤ ሰጥቶ ይሄዳል። ከዛ መሬት ላይ በጀርባዬ ተኝቼ ሳስበው ውድ ካለው። ሆነ በግድ አደርገዋል ይላል። ሌላ ደግሞ አብይ አህመድ ስብሰባ ሰብስቦን አየሁኝ። ከዛ ተኩስ ይነሳል፣ እየሮጥኩ ከጓደኛ ቤት ገብቼ ሶፋ ላይ ቀመጥና ዳቦ ይሰጡኛል። ከዛ ሁለት ጸጉራቸው የሸበቱ ሴቶች አትፍራ በጣም ጊዜ እንደዚህ ነበር እያሉ ይመክሩኛል። እሺ አንደኛ ደብዳቤውን ካነበብከው መልእክት አለው። ያው ካነበብከው ማለት ነው። ሌላኛው በጀርባ ተኝቼ የሳስበው በውድ ካልሆነ በግድ አደርገዋለሁ ይላል። የተጻፈው ነው፣ የተጻፈው ነው እንደዛ የሚለው መልእክቱ። ያው ደብዳቤ መልእክት ነው ያው ከምን ጋር የሆነ ካለህበት ጋር ሁኔታ ጋር ቆም ብለህ ማሰብ ካለህበት ሁኔታ ጋር ማለት ነው። የሆነ የሚገናኝ ነገር ካለው ማስተዋል ይኖርባል። መልእክት ስለሆነ ማለት ነው። አብይ አህመድን ስብሰባ ሰብስቦ ያው ትልቅ ባለስልጣናት ወይም ደግሞ ትልቅ ታዋቂ ሰዎችን ማየት መጪ ጥሩ ነገር እንዳለ ህይወታችን የሚያመላክት ነው። ጥሩ ነገር ነው የሚያመላክተው፣ ሀብትን፣ ጥሩ ነገር ነው የሚያመላክተው። ሌላኛው ጓደኛዬ ቤት ገብቼ ሶፋ ላይ ተቀመጥኩና ዳቦ ይሰጡኛል። ዳቦ በረከት ነው። ሶፋ ጸጋ ነው። በጣም ቆንጆ ነው። ሁለት የሸበቱ ሰዎች ጸጋ ነው። ሽበት ጸጋ ነው የሚያመላክተው። በጣም ቆንጆ ነው። ሩት፣ ሰላም ቅዲ። ትንሽ ረዘ የሚላል ግን እባክሽ ፍችልኝ። በህልም ለቤተሰቦቼ ላገባ ነው፣ ሽማግሌ ሊላክ ነው እላቸዋለሁ። ከዛ ለባለ ለአባቴ ለሁሉም የነግሩና ዝግጅት ይጀመራል። ከዛ አክስቴ የምታገቢው ሰው ስልክ ስጪኝ ስትለኝ፣ ለሽምግልና ታገኝ የለ አለሽ፣ ታገኘዋለሽ እላታለሁ። ከዛ ከመገባው ሰው ጋር አዳራሽ ልንከራይ እንወጣለን። የሆነ ትልቅ አግኝተን አንድ ሚሊዮን ብር ይሉናል። ትተነው ወደ ሌላ ጠበብ ወዳለ ሄደን ለሽማግሌና ይሄን በቂ ነው እንላለን። ለሽምግልና ይሄ በቂ ነው እንላለን። ከዛ የሰብክ ይሁን የሽምግልናው ላይ ሆነን የማራቆ ሴት ቁጥርጥር እየሰሯ ቅርሀት አንዱ የሰራሁት ዘለላው እየተፈታ ነበረ። አይቼ ዝም ብዬ ሌላ እሰራታለሁ። ሻሸን አስራ ነበረ ፈታዋለሁ። ላገባው ያልኩት በህል በእውኑ የተለያየ ነው። ፍቅረኛ ነው እና ሌላው ሌላ ሚስት ሊያገባ እንደሆነ ነግሮኝ ነበረ። አመሰግናለሁ። እሺ፣ አዳራስ ያው አዲስ ጅማሬ ነው የሚያመላክተው፣ አዲስ ጋብቻንም ያመለክታል ማለት ነው። ሌላኛው ጸጉር ስሰሪያው ሲፈታ፣ ጸጉር መፍታት ትዳር መፍታትን ነው ያመለክታል። ትዳር መፍታት ነው። ምንም እንትን የሚለው ስሰራው እየተፈታ ነው። ማጠቂ ስኮች ደግሞ ወደ ራሱ ወደ አንቺ ነው እንትን የሚለው ኤፍሬም የድሮ አለቃዬ መኪና አንሳው ሲለኝ ለነዳው ስል አልሄዳለኝ። ስለ ውረድ ስናየው ጎማ ላይ ድንጋይ ተሰክቷል። ለነቅለው ስል እንዳትነካው ሄድ አንተን ብሎ ብሎኝ እሱ ማስተካከል ጀመረ። እኔ ሄድኩኝ። በሆኑ መልኩ ቀይ ነው። እሺ፣ ያው መኪና ህይወትን ከመምራት ጋር የተያዘ ነው እና የሆነ እንቅፋት ወይም ደግሞ የሆነ ያላየኸው የዘጋብህ ነገር እንዳለ ነው ያሰው። ደግሞ ቀይ ከሆነ ደግሞ በቅዱስ ሚካኤል ይመሰላል ማለት ነው። እና እኔ ትልልሃለው ሲል ነው። በጣም ቆንጆ። ያው ለመኪና ህይወትን ከመምራት ጋር ነው። የሆነ እንቅፋት የሆነብህ ወደፊት እንዳትል የሚገታ ነገር ካለ ያንን ነገር በቅዱስ ሚካኤል ተራዳይነት ያው እንትን እንደምትል ነው የሚያመላክተው። በጣም ቆንጆ ነው። ጸሎት አድርግ። ሳሲ ሰላም መቅዲ፣ በህልም ሰፈራችን ውስጥ ሰላም የምትባል ልጅ አለች። እሷ ወታደር ሆና ታክሲ ውስጥ ስትገባ አየኋት። በሌላ ቀን ደግሞ ሕፃን ልጅ ይሺ ታክሲ ውስጥ አብረን ሆነን አየሁ። በሌላ ቀን ደግሞ ስልክ ደውላ ፒዛ እንድበላ ስታዝልኝ አየሁ። እሺ፣ አንደኛ ጠባቂ መላእክትን ነው የሚያመላክተው። ፖሊስ ጠባቂ መላእክትን ያመላክታል። ግን ደግሞ በተጨማሪም ስህተት እንዳሰሪ መጠንቀቅ እንደሚኖርብሽ የሚያስጠነቅቅሽ ህልም ነው። ሌላ ያው ታክሲ ውስጥ ስትገቢያለሽ፣ ታክሲ አሉባልታን ስለሆነ የሚያመላክተው። ህፃናት መንፈስ ቅዱስን፣ ሲሳይን ያመላክታሉ። ግን ታክሲ አሉባልታን ነው የሚያመላክተው። ያው ጸሎት አርጊ። ያው ሌላው ምግብ ግን በረከት ነው ማሂ ከአሜሪካ አጎቴ ነው የላከ ልጅ ተብዬ ሶስት አዳዲስ ጫማ ስሞክር ነበረ። ሁሉም ልክ ነበሩ። አንዱ ነጭ፣ አንዱ ቀይ ነበረ። ሌላ ደግሞ ታጣቂዎች እያስወጡኝ በጣም ብዙ በራቸው የተዘጋ ቤቶች ወዳለበት ስፍራ አገባለሁ። በሮቹ ስለተዘጉ በጣም ይጨንቅ ነበረ። ጫማ ስራንም ባለ ነው የሚያመላክተውና ነጭ ጫማ ብዙ ልፋት የሌለው ጥሩ ገቢ የሚያስገኝ ስራ ነው ያመላክትሻል። ቀይ ግን ያው ትንሽ ህመም ነው የሚያመላክተው፣ ጸሎት ማድረግ ነው። ትንሽ አስቸጋሪ የሆነ ነገር ነው ያመላክታል። ጸሎት ማረጊን ማረግ ይኖርብሻል። ታጣቂዎች እያስሯሯጡኝ አምልጠሽ ከሆነ በጣም ቆንጆ ነው። በዙ ያሸጋንቱ ጋ እንዳለ ነው የሚያመላክትሽ። ያው ከሆነ ነገርም እያመለጥሽ ከመጥፎ ነገር እያመለጥሽ እንደሆነ ነው ግን ደግሞ የተዘጋጉ ነገሮች በህይወትሽ እንዳሉ የሆነ ወደፊት እንዳቲ የሚዘጋገብሽ ነገር እንዳለ የሚያመላክት አመጽ ላይ ነው የሚያስፈልገው። ኬዩኤስኤስ መቅዲ ጥቁር ጫማ ምንድን ነው? ጥቁር ጫማ ያው ከሰፋ ከጠበበ፣ የተለያየ አይነት ፍች ነው ያለው። ግን ጥቁር ጫማ በአጠቃላይ ግን ብዙ ልፋት ያለው ግን ደግሞ ጥሩ ገቢ የሚያስገኝ ስራ ነው ያመላክታል። ቆንጆ ነው።